ሙስሊሞች ይመጣሉ፣ ፕሮቴስታንቶች ይመጣሉ። እገሌ ከገሌ ነው። እኛ የጸበሉን የስርዓት አጋ ስርዓት አገባቢ እንጂ እምነት ይሄ ነው እምነት ይሄ ነው የሚባል ነገር ስለሌለ ጸበሉን ጠጥቼ የሚወጣው ግን እኔ ንጹሕ ጸበል ነው የምጠጣው፣ የሚወጣው በጣም ነጭ ነጠላ የመሰለ ድር የመሰለ ነገር ነበር የምታፋው የነበረው እና ይሄ ነገር በጣም ለሶስት ቀን በተከታታይ ቀጠለ ማለት ነው። ይገርማቸዋል በጣም እጅግ። የሚፈወሱ ቶሎም የሚድኑ እነዚህ ሰዎች ናቸው። ነመትቦማኑልቦገለንሳጋንሳንድኒሀርኪሱናድሪናድሪሬሀነማናቅዳ ውምምጋሳድገለሳ በጣም እጅግ ይፈወሳሉ። ብዙዎቹም ስዕለታቸው ደርሶ ተፈውሰው ችግር ኖሮባቸው ሽባ ሆነው የመጡ ብዙዎቹ ተፈውሰው በእግራቸው ቆመው ስዕለት አምጥተው ጸሎቱ ካለቀ ከሰባተኛው ቀን በኋላ እጣው ሁለት ጊዜ አሁን ያለበት ቦታ ላይ ይወጣል። በሲዳማ ሀገረ ስብከት ውስጥ ከሚገኙ ጥንታውያን አብያተ ክርስቲያናት መካከል በጸበል ፈዋሽነቱ የሚታወቀው የይርጋለም ደብረ መድኃኒት ቅዱስ አማኑኤል ካቴደራል። ታሪካዊ ዳራውን በጥቂቱ እንመልከት። ሊቀ መዘምራን ቆሞስ አባ ፍሬስባት ጌታቸው እባላለሁ። የዚህ የይርጋለም ደብረ መድኃኒት ቅዱስ አማኑኤል ቤተክርስቲያን አስተዳዳሪ ነኝ። ይህ ታላቅ ቦታ ስመጠር የሆነ ገናና የሆነ ብዙ ምእመናን የሚያውቁት ብዙ ምእመናን የሚረዱት፣ ብዙ ምእመናን የሚመለከቱትና ብዙ ፈውስ የሚያገኙበት ትልቅ ቦታ ነው። እንዲሁም በሲዳማ ሀገረ ስብከት ከሚታወቁት አንጋፋ አብያተ ክርስቲያናት አንዱ ትልቁ ይሄ ስለሆነ፣ ምእመናን በዚህ ቦታ መጥተው ተፈውሰዋል። በዚህ ቦታ መጥተው ድነዋል። በቦታው በስሩ ብዙ ጸበሎች ይገኛሉ። የቅዱስ አማኑኤል ጸበል እየፈወሰ ያለ ይገኛል። ብዙ ድውያኖች የሚፈወሱበት፣ አይነ እውራን የሚበሩበት፣ አንካሶች የሄዱበት እንዲሁም በበሽታ በደዌ ዳኛ ባልጋ ቁራኛ የነበሩ ሁሉ የዳኑበትን ጸበል የያዘ ታላቅ ቤተክርስቲያን ነው። በመቀጠል ይሄ ብቻ አይደለም የቅዱስ ኪዳነ ምሕረት ጸበል አለ። በዚያም የተፈወሱ የቅዱስ እግዚአብሔር ራስ ጸበል ዋሻ አለውእና ይሄም በዚው የሚፈውስ ያለበት ቤተክርስቲያን ነው። ይሄ የቅዱስ አማኑኤል ጽላት በሀገረ ሰላም እንደነበረና በወቅቱ የሲዳማ ጠቅላይ ግዛት ነው የሚባለው የዛ ገዢ የነበሩት ራስ ብሩ እኒያ አባት ይህንን ጽላት ከሀገረ ሰላም ወደዚህ እንዳመጡት ይነገራል። ከመጣም በኋላ እዚህ ፍሉሃ አካባቢ አባ ኪዳነ ማርያም የሚባሉ አንድ መነኩሴ አባት ነበሩ። እሳቸው ጋራ መጥቶ እሳቸውም በማስተባበር ይህ ጽላት የሚያርፍበትን መቃኞ በቀርከሃ ተሰርቶለት እዛው ፍሎ አካባቢ መቃኞ ተሰርቶ ስዋት እግዚአብሔር እንዲደርስበት አገልጋዮቹ እንዲቀጠሩ ሆኖ አገልግሎት መስጠት እንደጀመረ እንግዲህ በ1921 ዓመተ ምህረት ነው። ራስ ብሩ በዚህ አምጥተውት ይህንን አገልግሎት እንዲጀመረ ያደረጉት ይህ ቤተ ክርስቲያን በ1922 ዓመት አካባቢ የተመሰረተ ቤተ ክርስቲያን ነው። የዛሬ 94 ዓመት አካባቢ ማለት ነው። ይህ ቤተክርስቲያን ታላቅ እና ከዚህ በፊት በፍልሃ በሚባል ቦታ ላይ በሆንጬ ቤተክርስቲያን ወይም በቀርከሃ የሚሰራ የባህል ቤት አይነት አሰራር የተሰራ የሆንጬ ቤተክርስቲያን ነው የሚሉት አባቶቻችን፣ በቀርከሃና በቀርከሃ ቅርፊት የተሰራ ቤተክርስቲያን ነበረ። ጣሊያን ሀገራችንን ሲወር 1928 ዓመተ ምህረት እስከ 33 ባለ ጊዜያቶች ውስጥ ለቤተክርስቲያን እጅግ ፈተና ነበር። እንደው በሚገርም መልኩ የቀደሙ አባቶች በብዙ ገርል ታሪክ ጽላቱን አይናችን እያየማ በማለት ከዚህ ቦታ ይዘውት ወደ አርቤጎና ቅዱስ ጊዮርጊስ በደባልነት አስቀምጠውታል። ጠላት እስኪሄድ እዛ ድረስ ከተቀመጠ በኋላ ከተወሰነ ጊዜም በኋላ ሁኔታው ስላላማራቸው ወደ ምድረ ከብዳቦ ወስደውት እዛ ጠላት እስኪሄድ ድረስ ተቀምጧል። ከዚያም ባሻገር ጠላትም ከሄደ በኋላ እስከ 1936 ዓመተ ምህረት ምድረከብድ እንደተቀመጠ ነው። እንግዲህ የቀደሙ አባቶች የሚያስረዱን እዚያ በኋላ በቃ ምእመናኑም እዚህም ያሉ አባቶች የለም አሁን ሀገር ሰላም ነው፣ ጽላታችን ሊመጣ ይገባል የሚል ጥያቄ በማስ በመጠየቃቸው በወቅቱ የነበሩት ራስ ብሩም ተቀይረው ወደ ጅማ ሄደዋል ይባላል። እንግዲህ እሳቸው መጀመሪያ በመነሻ ያመጡት ስለሆነ አሁንም የእሳቸው ፈቃድ ስለሚያስፈልግ እሳቸውን በመንገር እሳቸውም በገዛ ራሳቸው ማህተም አትመው ደብዳቤ በመጻፍ ጽላቱ ወደ ቀደመ ቦታው እንዲመለስ መመሪያ በመስጠታቸው ከምድረ ከብድ ተመልሶ በ1936 ዓመተ ምህረት ወደዚሁ ቀድሞ ወደ ተሰራው ቀርክ በቀርካ ወደ ተሰራው ቤት ተመልሶ ይገባና አገልግሎት መስጠት ይጀምራል። ቤተ ክርስቲያን ሲመሰረት ያው ቤተ ክርስቲያን መስራቾች አሉ። በዘመነ ነገስታት በነበረው አሰራር ይህን ቤተ ክርስቲያን ወይም ታቦት ደጃች ብሩ ናቸው የተከሉ። በአሁኑ ሰዓት የቤተ ክርስቲያኑ ንዋየ ቅዱሳት ለቅርስነት የተቀመጡ አሉ። በእሳቸው ስም ተመዝግበው የሚገኙ የብር ካባዎች ሁሉ አሉ። የብር መስቀሎች አሉ። እነዚህ ሁሉ ላይ ስማቸው ተጽፎ ደጃዞች ብሩ ቤተክርስቲያኗን እንዳቋቋሙና እያስተዳደሩ እንደነበረ ነው ታሪክ የሚያስረዳው። በዚህ ታሪክ በጣም የሚገርመው ከጥንት ጀምሮ በነገስታቱ ዘመንም በርስት ጉልት ነበረ ስትተዳደር የነበረው። በዚህ በርስት ጉልት አባቶቻችን እንደነገሩን ከሆነ ወደዚህ እላልቻ የሚባል ቦታ አለ ይላሉ አባቶቻችን። የቤተ ክርስቲያኑ ርስትና ጉልት ነበረ። በዚያ ቦታ ላይ ቢያንስ ብዙ መምህራን፣ ብዙ ሊቃውንት በዚህ ቦታ ላይ እንደነበሩ ካህናት ስፍር ቁጥር በጣም በጣም እጅግ የነበረ በጣም ብዙ የነበሩ ከመቶ ሃያ በላይ አገልጋዮች የነበሩበት ቦታ እንደነበረ አባቶቻችን ይመሰክራሉ። እነዚህም ሰዎች ይተዳደሩ የነበሩት አንደኛ በራሳቸው እርሻ ርስት እየተሰጣቸው ጉልት እየተሰጣቸው በዛ በዛ መሰረት ያገለገሉ እንደነበረ ነው የሚያሳየው። ራስ አደፍርሰው እዚሁ ሀገረ ገዥ የሆነው እንደመጡ ታሪኩን የቀደሙ አባቶች ያስረዱናል። እኚህም አባት እግራቸውን ያማቸው ነበር። በዚያ በፍሉው ተመላልሰው ይጠመቁ ነበረ። ታዲያ እዛ ፍሎሃ ሲመላለሱ እዚሁ መቃኞ ውስጥ የገቡ ጸሎት አድርሰው ፈጣሪያቸውን ተማጽኖ ይሄዳሉ እና እንግዲህ የቀርከሃው የነበረው መቃኞ ማርጀቱና ያዩት ሁሉ ፍጹም ደስ ስላሰኛቸው እኔን በአማረ ቤት ውስጥ እያኖረኝ እሱ ግን በዚህ ውስጥ እንዴት ይኖራል? በቀርከሃ ቤት ውስጥ ንጉሱ እንዴት ይኖራል? የሚል መንፈሳዊ ቅናት አደረባቸው። ና ምን ብናደርግ ይሻላል የሚል ሀሳብ አቅርበው ከአባ ኪዳነ ማርያም እና ከሌሎቹም አባቶች ጋር ከምእመናንም ጋር በመምከር ቦታ መፈለግ ይጀምራሉ። ራስ አደፍርሰው አሁን ወህኒ ቤት ያለበትን ቦታ እዚህ ቦታ ላይ ብንሰራ የሚል ሀሳብ ያቀርባሉ። ሌሎች ደግሞ ሹማምንትና ባለስልጣናት የአንድ ትልቅ ባለስልጣን የያዙት ቦታ እሱ ሰፊ ነውና፣ እዛ ላይ ቢሆን የሚል ሀሳብ ያቀርባሉ። ይህ ደግሞ በወቅቱ የነበሩ አባት መነኮሳት፣ መንፈሳዊያን አባቶች ደግሞ አሁን ያለበትን ቦታ ይህ ቦታ ቢሆን እዚህ ቦታ ላይ ይሁን የሚል ሀሳብ ሲያቀርቡ፣ ሶስቱም ሀሳባቸው ጠንከር ሲል ራስ አደፍርሰው እንግዲህ ለበጎ ነገር ሁላችንም ሀሳባችን ሰጥተናል። ነገር ግን ማደሪያውን ቦታውን የሚመርጠው ራሱ ባለቤቱ ነውና እንደው በራሳችን ፍላጎት ሰብ ከሚሆን ይልቅ በጸሎት በልመና ደጅ ብንጠና እስቲ እጣ ይጻፍና ሶስቱም ቦታዎች እንግዲህ ወደ ቀደመው የነበረው የቅዱስ ሚካኤል ቤተክርስቲያን ላይ መንበሩ ላይ እጣዎቹ ተቀምጠው ሰባት ቀን ይጸለይበት ብለው ይህን መመሪያ ተሰብስበው በዚህ ተስማምተው ያን እጣ ወደዚያ ወስደው ጸሎት ይደረጋል። ጸሎቱ ካለቀ ከሰባተኛው ቀን በኋላ እጣው ሁለት ጊዜ አሁን ያለበት ቦታ ላይ ይወጣል። በዚህ ጊዜ አይ እንግዲህ ማረፊያውን ራሱ ባለቤቱ መርጧል በማለት ቦታውን ይከልሉና እንደውም ዙሪያውን አገልጋዮቹ የሚያርፍበት ቦታ በመስጠት የራሱንም ማደሪያ በማድረግ እንደው ለጊዜው በማለት ትልቅ ጎጆ ሰርተው እዛ ከፍሏ ወደዚህ አምጥተውታል ወዲያውም በዚሁ አመት። አንድ ህንዳዊ መሐንዲስ ከአዲስ አበባ መጥቶ እዛው ጽላቱ ያረፈበት አካባቢ ላይ ይህንን ያይና፣ የለምን ይህንን ከዚህ ከጎጆ ውስጥ መውጣት አለበት የሚል ሀሳብ ቀርቦ በሱ እና ያው ራስ አደፍርሰውን ፈቃደኛ ሆነው እሳቸውን አስፈቅደው እሳቸውን ፈቅደው በድንጋይ እና በቆርቆሮ ሰርክል የቀደመችቱን የቤተ ክርስቲያን ያው ቅኔ ማህሌት ያለው ቅድስት ያለው መቅደስ ያለው ሰርክሉን ቤተ ክርስቲያን እንዲሰራ ያደርጋል። ይሉ ህንዳዊ መሐንዲስ ነው የሰራው። በደንብ ይህን ሰርቶ ያው በ1937 ያው ጽላቱ ገብቶ እዚህ አዲሱ ቤተክርስቲያን ይቆያል። እዚያ በመቀጠል ደግሞ ብዙ አባቶች በዚህ ቦታ ላይ ነፍሳቸውን ይማረውና የመጀመሪያው ኢትዮጵያዊ ጵጵስና ተቀብለው ከመጡት አንዱ አቡነ ጢሞቴዎስ ይህንን ቦታ በጣም እጅግ አድርገው የሚወዱትና እዚህ አካባቢ አንድ አለቃ ኢሳያስ የሚባሉ ነበሩና አለቃ ሆነው ተሾሙ። ቤት እንትን ቦታ ሁሉ ነበራቸው። እዚ አሁን የመቃብሩ ስፍራዎች ወደ ላይ አካባቢ አሁን ያሉ ቦታዎች አሉ። በዛ ቦታ ላይ ርስት ተጠቅመው ቤተ ክርስቲያኑን እያስተዳደሩ እንደነበረ፣ ከዛ በኋላም ደግሞ ቤተ ክርስቲያኑን አባኪዴ የሚባሉ አስተዳዳሪ ነበሩ። እሳቸው የዚህ ቤተ ክርስቲያን አስተዳዳሪ የሆነው እሳቸውም እንደዚሁ መኖሪያቸው እዚህ ርስት ተሰጥቷቸው ወደ ፍልሀ አካባቢ ነው። እዛ አካባቢ የሚኖሩ አገልጋይ አባት ነበሩ። ከዛ በኋላ ብዙ አባቶች አሉ። እንደው ለማንሳት ያክል እኔ እንኳን እድሜ ከደረሰ በኋላ ያየዋቸው እና የሰማቸው ብዙ አባቶች አሉ። እነ አባ ንጉሴ፣ እነ መምሬ አየለ እና አባ ይሄይስ የሚባሉ መምሬ ጸጋዬ፣ ነፍሳቸውን የማረሳቸውን በቅርብ ነው ያ ብዙ አመት አይደለም ካረፉ እሳቸውም ሌሎቹም አባቶች ነበሩ እነ መምሬ ብዙ አለም የሚባሉ አሁን አዋሳ ማነሻሸመን ያሉ እነ መምሬ ዋለልኝ የሚባሉ ብዙ አገልጋይ ካህናት እዚህ አካባቢ ነበሩ፣ እና ከእነሱ ጋር ሆነን እኛ እንኳን ከደረስን በኋላ አብረን እናገለግል ነበረ። ይህ ቤተ ክርስቲያን ታዲያ አገልጋዮች፣ ብዙ አገልጋዮች ያፈራ ነው። አሁንም ድረስ እዚያ በኋላ ይህን ያል ከቆየ በኋላ ከ937 ዓ ም እስከ 1962 ዓ ም ያ ከተገለገለ በኋላ የምእመኑን መስፋት እንደው ቤተክርስቲያኑም መስፋት አለበት ብለው ምእመናን የቀደሙ ትልልቅ አባቶች ሀሳብ ያቀርቡና በ1962 ያ ሰርኩሉ ቤተክርስቲያን እያለ መስቀለኛ ቅርጽ ያለው አሁን ይሄ አዲሱ ካቴድራል ከመሰራቱ በፊት የነበረውን ቤተክርስቲያን እንዲሰራ ወስነው እና አባ አቶ ኪዳን አብርሃም ኪዳነ ማርያም የሚባሉ አብዬ በጋሻው ራሳቸው ያን ጊዜ በእድሜ ታናሽ ተላላኪ ነበርኩ ይላሉ። እና አባ ኪዳነ ማርያምም እነ በላም ብራስ ደሳለኝ የሚባሉ ትልልቅ አባቶች ነበሩ ይባላል። እንግዲህ እኔም ብልጅ ሆኜ የደረስኩባቸው አሉ። እነዚህ ሰዎች ይህንን ቤተክርስቲያን በዘጠኝ ወር ውስጥ ሰርተው አጠናቀው ግንቦት 28 አስገብተውታል ጽላቱን፣ በዘጠኝ ወር። ከዚያ በኋላ ደግሞ ይህንን አገልግሎት እየሰጠ ከእድሜ ብዛት ትንሽ የመሰነጣጠቅ አንዳንድ በየቦታው ላይ ክራክ ይታያል። ይህንን ሲያዩ ምንድን ነው የዚህ ቤተክርስቲያን ደው በየቦታው ላይ መሰነጣጠቅ በዝቷል የሚል ሀሳብና እንዴት ብናደርገው ይሻላል የሚል ኮሚቴ ተዋቅሮ ሀሳብ ሲፈልቅ የለም እንግዲህ ብናድሰው ይሻላል የሚል ሀሳብ ቀረበ እና ያለውን ችግር እንፍታ እዚህ በእድሳት ተብሏል። ሌላው አካል ደግሞ የለም እንደ አዲስ ቤተክርስቲያን ቢሰራ የሚል ሀሳብ ሲቀርብ መቼም ቅድስት ቤተ ክርስቲያን ያው ሰው ፍቅር ስላለው ይፍረስ የሚለው ነገር ውስጡ በጣም ብዙ ስለሚነካ እንዴት ይፈርሳል እንዲሁ ይታደስ የሚል የጠነከረ ሀሳብ ስለነበር እንግዲያውስ እንደው የሁላችንም ሀሳብ ከሚሆን ይልቅ ለምን ጥናት አይደረግም፣ አሁን ያለበት ሁኔታ መሰረቱ ምን ይመስላል የሚለው በባለሙያ ይጠና ተብለው እንግዲህ በወቅቱ አቶ ተገኑ እንደሻው የተባሉ ትልቅ የከተማዊ ማዘጋጃ ቤት መሀንዲስ የነበሩ ትልቅ አባት፣ ሌሎችም መሀንዲሶች እንዲተባብረው እንደው የመሰረቱ ተቆፍሮ እንዲታይ ይደረጋል። ተቆፍሮ ሲታይ በእውነት ምስጥ ፍጹም በልቶት ባዶ ከስሩ እርቃኑን አስቀርቶታል። ያን ጊዜ ሁሉም ደነገጠና አይ እንግዲህ እንዲሆኑማ ምንም ቢታደስ ለውጥ አይመጣም። ስለዚህ እንደምንም ታግለን መስራት አለብን በመባል ይህን ሀሳብ የጋራ ሀሳብ ይሆንና በ1993 ዓመተ ምህረት የመሰረተ ድንጋይ እንዲጣል ሊቀጳጳሱ ማመልከቻ ቀርቦ አቀርቦ ይሄንን ያው በ1993 የካቲት አካባቢ ላይ ይመስለኛል የመሰረት ድንጋይ ይጣላ። እኛም ደግሞ አሁን በዚህ የአዲሱ የካቴድራል አዲስ የተሰራው ህንፃ ተሳታፊ እንድንሆን እግዚአብሔር ረዳንና በኮሚቴ ውስጥ ገብተን ሀሳብ ማፍለቅ ጀመር። ያው በአመቱ መጋቢት አካባቢ ላይ ቁፋሮ የመሰረቱን ቁፋሮ ተጀምሯል። በዚህ መልኩ በእውነት አንዱን ጉርጓድን ይችላለሁ፣ አንዱ ጉርጓድን ይችላለሁ በማለት መሆኑን በማስተባበር የቁፋሮ ስራ ተጀምሮ እንግዲህ ይሄ አገልግሎት እንግዲህ ሰው እየተረባረበ አድርጎ በ1993 ዓ ተጀምሮ 2003 ግንቦት 28 በዘጠኝ ዓመቱ ተመርቆ ቅዳሴ ቤቱ በእውነት እየከበረ ይገኛል። የሚደንቀው ነገር የመጀመሪያውም በዘጠኝ ወር ነበር ያለቀው። ይሄኛው ካቴድራል ደግሞ በዘጠኝ ዓመቱ ተጠናቆ ቅዱስ አማኑኤል ረድቶን ለማስመረቅ በቅተናል ማለት ነው። እንግዲህ የታሪካዊ ዳራ አመጣጡ ይህን ይመስላል። መልካም እንደ መጨረሻ ስለ ጸበሉ ፈዋሽነት በደንብ ይሰማል ይታወቃል እና አንድ ካስገረመኝ ነገር ለመነሳት ያህል የሌላ እምነት ተከታይ የሆኑ ሰዎች መጥተው ከጸበሉ ድነት አግኝተው ስለታቸውን ሲያስገቡም የሰሙ ሰዎች አሉና በጣም ተገርሜ ነበር። ስለዚህ ነገር ያጨውት በጣም ጥሩ ነው። ስለ ጸበሉ ሲነሳ ያው ጸበል መጀመሪያ የነበረው ቤተ ክርስቲያኑ የነበረበት ፍል ውሃ ላይ ነው እና ከሱ በታች በኩል ነው። ይሄ ታሪካዊ ጸበል ከዋሻ የፈለቀ ጸበል ነው። የተፈጥሮ ጸበል ነው። ዋናው መሰረቱ ታሞ አሁን የምንላቸው ደጃች ብሩ እዛ ይጠመቁ እንደነበረ፣ ብዙዎቹ እየሄዱ እየተጠመቁ እየተጸበሉ ይፈወሱ እንደነበረና እንደተፈወሱ ታሪኮች ይናገራሉ። ይህንንም ታሪክ እንደውም በሀገሪቱ ውስጥ ከሚታወቀው የዚህ ጸበል ታሪክ ከሚጣቅ ቀጥሎ አሁን ምን ያክል ታዋቂነቱን ባላውቅ ሚጣቅ ቀጥሎ የይርጋለም ቅዱስ አማኑኤል ነበረ። በጸበልነት በሀገሩ የሚታወቀው ይህንን ጸበል ስናነሳ መዝገቡም ያስረዳል፣ እኛም በአይናችን እንዳየ ነው ከሆነና የነበረውን ሁኔታ ስንናገር አሁን እንደው እንደዚሁ አብያተ ክርስቲያና ሳይበዙ ከወዲህ በኩል ስንጀምር ከባሌ ከነግኒር ከነጋሳራ ጎሮ አንስቶ እስከ ጎባ እስከዚህ ድረስ፣ ከወዲህ በኩል ከአዲስ አበባ ከሀረር ድረስ የሚመጡ ለጸበል ለዚህ ጸበል ታዋቂ ስለሆነ ከሀረር ድረስ የሚመጡ ጸበልተኞች፣ ከደምቢ ዶሎ ድረስ የሚመጡ ጸበልተኞች፣ ከወዲህ በኩል ከሞያሌ ከቦረና የሚመጡ ጸበልተኞች ብዙ እጅግ ብዙ ናቸው። እነዚህ ሲመጡ ታዲያ በጣም የሚገርመው ከቦረናም ከአርሲም ከባሌም የሚመጡ አብዛኛዎቹ ሙስሊሞች ይመጣሉ፣ ፕሮቴስታንቶች ይመጣሉ። እገሌ ከእገሌ ነው እኛ የጸበሉን የስርዓት አገባብ እንጂ እምነቱ ይሄ ነው እምነቱ ይሄ ነው የሚባል ነገር ስለሌለ ከጥንት አባቶቻችንም ካስተማሩን ይገርማቸዋል። በጣም እጅግ የሚፈወሱ ቶሎም የሚድኑ እነዚህ ሰዎች ናቸው። በጣም እጅግ ይፈወሳሉ። ብዙዎቹም የስዕለታቸው ደርሶ ተፈውሰው ችግር ኖሮባቸው ሽባ ሆነው የመጡ ብዙዎቹ ተፈውሰው በእግራቸው ቆመው ስዕለት አምጥተው ውለው አድረው በተለይ ገናን እዚህ ድሮ ባ እንዲህ ትራንስፖርት ባልበዛበት ዘመን ሰው ተመልሶ አይሄድም ነበር እዚህ መጥቶ ለመድኃኔ ዓለም ይመጣሉ። ወይም አስቀድመው ጸበል የሚፈልግ አስቀድመው ይመጡና እዚህ ቆይተው ገናን እራሱ 29 ዚህ እዚህ አድረው ውለው ጸበልተኞች ከየቦታቸው የሚመጡት በማግስቱ ነበረ ሲሄዱ የነበረው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከፊት ለፊታችሁ የቆምኩት በኔ የተደረገውን የቅዱስ አማኑኤልን ታሪክ ነው የምነግራችሁ። በጣም ለረጅም ጊዜ ጨጓራ በሽተኛ ነበርኩኝ። ምንም አይነት ምግብ በውስጥ አይረጋም ስራዬንም መስራት አልችልም ነበረ። በጣም ለረጅም አመት ያ ማለት ከዩኒቨርሲቲ ጀምሮ ስራ እስከሚይዝ ድረስ በጣም ይቸገር ነበረ፣ በቆድ በጨጓራ በሽታ። ከዛ ስራዬን ሁሉ እስከማስተው ድረስ የደረሰኝ የጨጓራ በሽታ ነበረብኝ። መጨረሻ ላይ ከስራዬን ትቼ ወደ አዋሳ መጣሁ። ቤተሰቦቼ አዋሳ ነበሩ። ቤተሰቦቼ የቻለትን ያህል አሳክመውኛል። ልድን አልቻልኩ። ምንም አይነት ለውጥ በህይወቴ ይታይ አልቻለም። ስለዚህ የይርጋለም ሰው የነበረ እኛ የምናውቀው ሰው ነበረ። በአጋጣሚ የይርጋለም አማኑኤል ጸበል እንድትሞክር እስቲ ሞክር ያሉኝ ከዛ እሺ ብዬ መጣሁኝ ዘመድ ስለነበረኝ፣ እዚህ ተቀምጬ ለሰባት ቀን ፀበል ልጠመቅ መጣሁ። ጸበሉን ጀመርኩ ፀበሉን ጀመርኩኝ በልክ ጸበሉን በጀመርኩ በሶስተኛው ቀን ምንድን ነው የተፈጠረው? እጠጣለሁ፣ እጠመቃለሁ፣ እወጣለሁ። እዛ ጋር ቁጭ ብዬ ጸበል እጠጣ ነበር። ጸበሉን ጠጥቼ የሚወጣው ግን እኔ ንጹህ ጸበል ነው የምጠጣው፣ የሚወጣው በጣም ነጭ ነጠላ የመሰለ ድር የመሰለ ነገር ነበር የምታፋው የነበረውእና ይሄ ነገር በጣም ለሶስት ቀን በተከታታይ ቀጠለ ማለት ነው ከሶስት ቀን ያንን ቀጠልኩኝ። ጸበሉን መጠመቁንም መጠጣቱንም ቀጠልኩኝ። ከሶስተኛው ቀን በኋላ ድር የሚመስለው ይሄ ወተት የሚመስለው ነገር እየቀነሰ እየቀነሰ መጣ። በአምስትና በስድስተኛው ቀን ንጹህ የመጠጣውን ፀበል ንጹህ መጥፋት ጀመርኩኝ። እግዚአብሔር በሚያውቀው አሁን አመት ሆኖኛል። ኦልሬዲ አመቱን ሙሉ ምንም አይነት የጨጓራ በሽታ፣ ምንም አይነት በሽታ በውስጤ አይታይም። ለእኔ የተደረገው ነገር በእውነት ለሁላችሁ ይዳረግ ዘንድ እኔ ምኞቴ ነው። እግዚአብሔር ያክብርልኝ። ጸበሉ በጣም እጅግ ድንቅና ታሪካዊ ጸበል ነው። ይህንን እንደው በህይወቴ አይቼ በአይኔ ያየሁትን የምመሰክረው አንድ እናት ከደንቢ ዶሎ ይመጣሉ። ከደንቢ ዶሎ ዓመተ ምሕረቱ ምናልባት ሊዘነጋኝ ይችላል። በሰባዎቹ ውስጥ ነው ግን መጡ። አይነስውር ናቸው። አይነስውር የሆኑበትን ምክንያት ሲያስረዱ እኛም ሰንበት ትምህርት ቤት ኢንተርቪው ያድርገ ናቸዋል እና ሲያስረዱን ምንድን ነው ያሉት አይኔም ጆሮዬም ነው ጆሮአቸውም አይናቸውም ነው የጠፋው። አይኔም ጆሮዬም አይሰማም ነበረ። አንዲት እህት እዚህ ቦታ መጥታ የአማኑኤልን ጸበል ይዛ መጣች። የአማኑኤልን ጸበል ይዛ መጥታ ሰጠችኝና እስቲ በአይኖትም በጆሮትም አድርጉ ብላ ስትለኝ በአይኔ ላይና በጆሮ ላይ አድርጌ አደርኩ። ቀኑ ቅዳሜ ነበረ። ለእሁድ አጥቢያ ቤተክርስቲያን ሌሊት ላይ ተነስቼ ድምጽ ተሰማኝ። ድምጽ ሲሰማኝ ለልጆቼም አልተናገርኩም። እስቲ ምንድነው ይሄ ነገር የምሰማው ብዬ ዳብሻ ወደ ውጪ ወጣሁ። ወደ ውጪ ወጥቼ ስሰማ ድምጽ ይሰማኛል። አንድ ልጅ አለችና እሷን ቀስቅሼ በቤተ ክርስቲያን ውሰጅኝ ብዬ እየመራች ይዛኝ ሄደች። በማግስቱ የአማኑኤልን ታላቅ ድንቅ ስራ እዛው መስክሬ ተነስቼ በማግስቱ በሰኞ ወደዚህ ወደ አማኑኤል መጣሁ። ይገርማችኋል፣ ሶስት ቀን ተጠምቀው በሦስተኛው ቀን አይናቸው በራላቸው። እግዚአብሔር ክብር ምስጋና ይድረሰው። ይሄ ሕያው ምስክርነት ነው። በአይኔ ያየሁትን ያው ምስክርነት ነው። ይሄንን አይናቸው አየ አምጥተን ምን ይታዩታል? ይሄው አንተ እንደነ አንቺ እንደነ አረንጓዴ ጥቁር ለብሳል ነጭ ለብሳል እያሉ ይነግሩን ጀመረና ይሄ በአይኔ ያየሁት አንድ ታላቅ ምስክርነት ነው። ከለንሳ ጋው መስጋን ንሳን በድኒ ሀርካሉ

እንደው ሰዋዕተ እግዚአብሔር አድርሰው ብዙ ይሄ ግን ራሱ ባለቤቱ ቅዱስ አማኑኤል ከመነሻው ጀምሮ ለሕዝብ ፈውስ እንዲሆን የተሰጠና ትልልቅ ድንቅ ተአምራት የሚደረግበት ቦታ ነው እና ይህም የጸበል ቦታ በእውነት በአሁኑ ሰዓትም ጭምር ብዙ ምእመናን እየመጡ እየተፈወሱ፣ የሱባኤን ቦታ ላይ እዛ ደጅ እየጠኑ ፈጣሪያቸው ቁስለ ስጋ ያለባቸው ከዚህ ከደዌያቸው ተፈውሰው ቁስለ ነፍስም ያለባቸው ንስሐ ገብተው ፈጣሪያቸውን አግኝተው የሚሄዱበት ትልቅ ጸበል ነው። ይህንንም ጸበል እንግዲህ ምእመናን በእውነት በእውነት ይህንን ታሪካዊና ህይወት የሆነውን የታላቁን አባት ቅዱስ አማኑኤል ጸበል መታችሁ በመጎብኘት እንደው እንድትፈወሱ በዚህ አጋጣሚ ሳናሳስብ እናልፍም። የይርጋለም ደብረ መድኃኒት ቅዱስ አማኑኤል ካቴድራል አሁን ያለበት ሁኔታን በጥቂቱ እንመልከት። የደብረ መዳኒት ቅዱስ አማኑኤል ቤተ ክርስቲያን በእውነት በአሁኑ ሰዓት በአገልግሎቱ እጅግ እጅግ እንደው ካሉ አድባራት በመንፈስ የሚገለገል ቦታ እንደሆነ በእውነት እንናገራለን። ይበልጥ በቤተክርስቲያኒቱ ያደጉ ዛሬ እግዚአብሔር በጸጋ ያከበራቸው ብዙ ልጆች አሉት። በይበልጥ በክህነቱም በሰንበት ትምህርት ቤቱም ያሉ በውጭ ዓለም ያሉ ሁሉ ብዙ ልጆች አሉት ከአባቶች ተተክተው ዛሬ በቤተክርስቲያኑ የልማት ስራ፣ በቤተክርስቲያኑ የመንፈሳዊ አገልግሎት ከየትኛውም ቦታ በአማረ መልኩ፣ በተጠናከረ መልኩ አገልግሎት እየተሰጠ ይገኛል። በተለይ የዚህ የዲያቆናትን ማህበር ሳና ደንቅ አናልፍም እንደምታዩት ነው። በእውነት ያ የማህሌት ጸጋ ያለበት ቦታ የእግዚአብሔር መንፈስ የሚወርድበት በእውነት በማህሌቱ ሌሊቱን ሙሉ ስባት እግዚአብሔር ሲደርስ እጅግ እጅግ ቅዱሳን መላእክት ጭምር የሚያመሰግኑ እስኪመልስ ድረስ ቤተክርስቲያኒቱ ከልጅነት ጀምራ ያፈራቻቸው ቅዱስ አማኑኤል ያፈራቸው ልጆች እንደ አንድም ወደ ውጭ አልወጣበትም። እግዚአብሔር ደግሞ በኑሮም በህይወትም ብዙዎቹን ባርኳቸው ዛሬ የተመልሰው ቤተክርስቲያን ተደራጅተው እያገለገሉ ነሀይ ቅዱሳቱ በየአመቱ እነዚህ የዲያቆናት ማህበር በማስተባበር በእውነት መጎናጸፊያው ልብሰተ ክህኖ። የመጾር መስቀሉ የእጅ መስቀሉ የሚቀር ነው፣ እንደቀደመው ዘመን የነገስታቱ ጊዜ። ዛሬ እነዚህ ተተኪ ልጆች ለዚህ ታላቅ ክብር ያወቃን አባታችን ነው በማለት የዓመቱ በበዓለ ንግሱ ጊዜ ሽልማት የማይሸልሙትና እነሱም የማይሸልሙ እየሸለማቸው እንዳለንና ያለን እና እነዚህም ልጆች ሳናነሳ ነሳ ማለፍ በእውነት በእውነት ተገቢ ነው ብዬ አላስብም። እግዚአብሔር ዋጋቸውን ይክፈላቸው። ዛሬ ብዙዎቹ ይጀምራሉ እንጂ መጨረስ የሚያቅታቸው ብዙዎች አሉ። ዛሬ ግን እዛ ቦታ ላይ ያገለገለ ከሰንበት ትምህርት ቤት ጀምሮ በዲቁናው በምን ያገለገሉ እግዚአብሔር የመረጣቸው ልጆች ዛሬም በሰፊው እያገለገሉ ነው ያሉ በውጭም ያሉ የዚህ የሰንበት ትምህርት ቤቱ አባላት የነበሩ ዓለም ላይ ዛሬ በተለያየ ቦታ ላይ ያሉ በክህነትም እንደውም እግዚአብሔር ይመስገን። አሁን አንድ ጳጳስም የጌዲዮን አገር ስብከት ሊቀ ጳጳስ አቡነ ገሪማን ጭምር ያፈራ ቦታ ነው። የቅዱስ አማኑኤል አገልጋይ የነበሩ አባት ናቸው። ዛሬ የተባረኩ ቅዱስ አባት፣ ዛሬ ስራቸው ሁሉ ከአሁኑ በዛ በጌዲዮ አካባቢ የሚሰሩት ድንቅ ስራ እጅግ የሚገርም ነው። ህይወታቸው ያማረ የገባቸው አባት ጭምር ይሄ ሁሉ በዓለም ያሉ ካህናት ነቀሲስ አዲስ ከለንደን በእውነት ህዝቡን በማስተባበር በየትኛውም የልማት ተሳትፎ ስራ ውስጥ እንደው ያላደረጉት ያላደረጉት አስተዋጽኦ የለም። ብዙ ነገር ተደርጎ አሁንም ዘርፈ ብዙ አገልግሎት አለ። እዚህ ባሻገር ደግሞ ህጻናት ህይወታቸውን በቅዱስ ቤተክርስቲያን አድርገው የነገ የቤተ ክርስቲያን ተረካቢ የአገር ተረካቢ እንዲሆን እጅግ እጅግ ያማረ ውብ የሆነ ትምህርት ቤት ተሰርቶ ትልቅ አገልግሎት እየሰጠን ያለው ይሄ ራሱ ከተማ ውስጥ እንደውም በሚገርም መልኩ በዚህ ዓመት የትምህርት ሚኒስትርን የደረጃ መስፈርት በማሟላት አዋሳ ላይ ትልልቅ ትምህርት ቤት ያገኙትን ደረጃ አራት የሚባለውን ትልቅ ደረጃ በዚህ ዓመት እንደሚሰጠው በዚህ አሁን በቅርብ ጊዜ ውስጥ ገምግመው ተደንቀው ሞዴል ትምህርት ቤት በመባል ለመሸለም ሁሉ መድረሱን ነግረውን እጅግ እጅግ ደስታ ላይ